ዓሽሩ ዘልሕጃ የተውሂድ ቀናቶች ናቸው። ብስሚላይ አልሐምዱላህ ወሰላት ወሰላሙ ላ ረሱሊላ ውድ ወንድሞች እህቶች፣ ዓሽሩ ዘልሕጃን ደረጃቸውን በዙልሕጃ ወ የመጀመሪያው አስርት ቀናቶች ላይ የሚሰራን ኸይር ስራ ደረጃ በጣም ከፍ ያለበት አንደኛውና ዋነኛው ምክንያት የአላ ስብሃነ ወተዓላ ክብርና

አላሁ አክበር ማለትን አብዙ ይላሉ ረሱል ሰለላሁ አለይሂ ወሰለም። እነዚህም ሁለት ሶስት የዝክር አይነቶችን ጎንበስ ብለን ብንመለከታቸው ተውሂድን የሚያነግሱ ሽርክን የሚያረግሱ ናቸው። መመለክ ያለበት መፈራት መከጀል ያለበት ድረስልኝ አድነኝ መባል ያለበት ዝቤዲ መባል ያለበት ሚከጀል ሚለመን፣ እስቲዓና የሚደረገው አግዘኝ እርዳኝ ተብሎ ሚባለው፣ ሚሰገድለት ትእዛዙ በሙሉ መርሐባስ እንዳልከው ሚባለት አንድ አላህ ብቻ መሆኑን ከፍ አርገን የምንናገርባቸው ቀናቶች ናቸው። ላኢላሃ ኢለላህ ማለት ይህ ነው ማዕናው፣ ከአንድ አላህ ሱብሓነሁ ወተዓላ በስተቀር በእውነት የሚመለክ ማንም ምንም የለም፣ በእውነት የምንገዛው በእውነት የምንለመነው የምንከጅለው ድረስልኝ አድነኝ የምንለው በእውነት ትእዛዙን በሙሉ ከቀልባችን ተቀብለን በአምልኮ መንፈስ ምንፈጽምለት ያለ እንደ አላህ ማንም ምንም የለም የሚለውን ላኢላሃ ኢለላህ አብዙአሉ። እንዲሁም አላህን ማመስገን

አላህ ከሁሉ ነገር የበለጠ ነው። ከሁሉ በላይ ከፍ ያለው አላህ ሱብሃነሁ ወተዓላ ከአለም በሙሉ ከፍጥረታት በሙሉ የሰው ልጆች በአእምሯቸው ውስጥ ትልቅ ነው፣ ጉዙፍ ነው፣ ሀያል ነው ብሎ ከሚሉት ነገር በሙሉ አላሁ አክበር አላህ ከዚህ ሁሉ የሚበልጥ ሀያል መሆኑን ምንመሰክርበት ምንናገርበት ቀናቶች እንዲሆኑ ነው የተነገረን። ይሄ እንግዲህ አለም በሙሉ የሚያስተጋባው ተክቢራ ነው፣ ተሐሚድ ነው፣ ተህሊል ነው። በነዚህ ቀናቶች ውስጥ ሐጅ ላይ ያሉ ደግሞ ዑምራ ላይ ደግሞ ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ እንዲሉ ነው የተደረገው። ሐጃጁ ሉይን ቃል ይናገራል። ጌታዊ አቤት፣ አዎ አቤት፣ አቤት፣ ጌታዊ አቤት ብያለው። ላ ሸሪከ ለከ ማንም ሚጋራህ የለም። በፈጣሪነትህ የሚጋራህ የለም። በስሞችና በባህሪያቶቹ ሚጋራህ ማንም የለም። በተመላኪነትህ ሚጋራህ ማንም የለም። አንተን በተፈሪነት የሚጋራህ የለም። የሁሉም መመኪያ በመሆን ሚጋራህ የለም። በተለማኝነትህ ሚጋራህ የለም። ሁሉም ሚከጅሉ አንተን ብቻ ነው። ሁሉም ያመልኩ አንተን ብቻ ነው። ለሸሪከለከ የሚለው ሽርክን የሚያረክ ቃል ሽርክን ዜሮ የሚያደርግን ቃል ተውሒድን የሚያነግስ ተውሒድን ከፍ የሚያደርግ ቃል ነው። ሓጃጆች የሚያስተጋቡት አለም በሙሉ ሙስልም በሙሉ ይህን ቃል ነው የሚያስተጋባው። ስለዚህ ውድ ወንድሞች እህቶች፣ በእነዚህ ቀናቶች ይህን ትምህርት በመላሳችን ብቻ ማስተጋባት ሳሆን በቀልባችንን ማስገባትና ልናምንበት ልንኖሮ ይገባል። ሽርክ ሁሌም የተወገዘ ነው። ተውሒድ ሁሌም እንደነገሰ ነው። ታራ ይሄ ሽርክን ይማርከስና ዝቅ የማድረግ ብሎም የመሰረዝን ተግባር